ተፈጸመ። በርካቶችም በከፍተኛ እንባ በከፍተኛ ሐዘን የዘማሪት የምስራች አስክሬን ወደ ማረፊያው አስቀምጠዋል። የበርካቶችን ልብ የሰበረው የዘማሪት የምስራች ስምኦን ህልፈት በርካቶችን ቢያሳዝንም አገልጋዮቹ ግን ወደ ተሻለ ስፍራ እንደሄደች መስበካቸው መልእክት ማስተላለፋቸውም የሚታወስ ነው። ቤተሰቦቿ ከባድ መራር ሀዘን ውስጥ ናቸው። እግዚአብሔር ጽናቱን ይስጣቸው። በተለይ ፓስተር ዳዊትን እግዚአብሔር ይባርከው። ምክንያቱም ስብከቱ ለበርካቶች መጽናኛ እንደሆነ ጨመረም። በተለይ የምስራች አባትም ምስክርነታቸውን ሰጥቷል። ታዲያስ ትላንትና በዩጎ ቤተ ክርስቲያን አስክሬን ሽኝት ፕሮግራም ተደርጎ ነበር። አወደ አርባ ምንጭ ወደ ትውልድ ስፍራ ሄዶ ነበር። ዛሬ መፈጸሙን የተሰሙት መረጃዎች ያሳያሉ። የዘማሪት የምስራች ስምኦን አስክሬን በክብር ወደ ማረፊያው እንዳስቀመጡ ጭምርም የወጡት መረጃዎችን በማስመልከትም ነው። ለእናንተ ዝንላችሁ መጣ ነው። ለመላው ክርስቲያን፣ ለቤተሰቦቿ፣ ለመላው ለብስራ የምስራች ወዳጆች መጽናናትን ከሚዲያችን እንመኛለን።